እኔ የመጣሁት ላድን ነው፣ ግን አላደንከኝም። ከአቅሜ በላይ ሆነ። ያንተ ጠረሱ እያየ ደጋግመ ልትገለኝ እንደምትፈልግ ነው የምትናገሩ። ግን ምን አድርጌ ማስመሰል ስለነበረብኝ ነው እንደምገለህ እንጂ እንደማድነህ ቢያቅዝም የሚለኝ ይመስላል። ቴና ራሷ ሳትቀር ነበረ የምትገለኝ። እንዴት አምናሉ? እስካሁን በጉዳዩ ላይ ለምን ፖሊስ እንዳልገባ ታውቃለህ? ለምንድን ነው ጡትና ለካሌ በአንተ በዚህ እንደታገዝ ነገርቸው ግን ያው ምንም ችግር ሳይፈጠር አንተ ለማስፈታት ነው። እገላለሁ ቀድሜ ካልሞ ትሽጋለ ሁለታችንን የምትለቀን ከሆነ ከፍላለሁ። ይህንን እንኳን ማድረግ አልችልም። ቱቴ መሽቷል፣ ሂጅ በቃ። እኔ ምን በስተመጨረሻም አጋቹን እራሱን በማለት እንግዲህ ሊወርቅ ችሏል ማለት ነው። ዳኒ ሊያመልጥ በነበረበት ታይም ላይ እንግዲህ እሱ እየታሰረበትን ፈቶ እንደገና ሽማግሌውን እየፈተው እያለ ነበር አጋቹ መጥቶ እጅግ በጣም እንግዲህ ዳኒንም በመማታት እንዲሁም ሽማግሌውን በተለይ ማለት ነው ራሱን በመንታት እጅግ በጣም በሚያሳዝን ሁኔታ ሽማግሌው ሸምቀቅ እስከሚል ድረስ ራስ እንግዲህ በጣም ከባድ ነውና፣ ራሱን ሲመተው እንዴት እንደተሸማቀቀ በፈጣሪ ብቻ። ሊያመልጡ በነበሩበት ሰዓት ላይ እንግዲህ አጋቹ መቷል ማለት ነው። ሁለታቸውን እየደበደባቸው እያለ ነበር ትሁት ከኋላ መታ የአጋቹን ራስ ብላ ማለት ነው እንዲወርቅ እያደረገችው በእርግጠኝነት አባዬ ከታገተ ወይንም ደግሞ ዳኔ ካሉበት ነገር ላይ ሶስታቸውም ይወጣሉ ብለን ተስፋ እናደርጋለን። ምክንያቱም እሱ እስከሚነሳ ድረስ እነሱ የሚያመልጡበት አጋጣሚ ይፈጠራል ብዬ አስባለሁ ማለት ነው። እንግዲህ ትሁት በስተመጨረሻም ቲናን በመከተልና የቲናን እቃ ለማድረስ ብላ የት እንዳሉና በእርግጠኝነት ይሄ ብር የሚያስፈልጋት አባዬን ላሳዘችው ሰው ነው። ስለዚህ ቀጥታ ይሄን ብር የምትሄደው ወደ አባዬ ወደ ታገተበት ነው። ዳኒም ሄዶ ቀረ። ዳኒም የሆነ ነገር ሆኖ ነው እንጂ በፍጹም አይቀርም ብላ ያሰበችው ትሁት አሁን ላይ እንግዲህ ቀጥታ ቴናን እየተከታተለች ያሉበት ላይ ደርሳለች ማለት ነው። ቃሊብ ደግሞ እንግዲህ ለነገሮቹ ይሄን ያሰበችውን ያቀደችውን ነገር እንኳን ትሁት ለቃሊብ መናገር አልፈለገችም ማለት ነው። ምክንያቱም እንግዲህ ዳኒ ሽማግሌውን ለማትረፍ እንዲሁም ትሁትን ተከትሎ ሄዶ እሱም ተይዞ የአባዬ ጣ ደርሶት እዚው ተቀምጧል ማለት ነው። በነገራችን ላይ ልታድናኝ ነው ወይ ልትገለኝ ነው የመጣኸው በማለት ጠይቆት ነበረ እኔ ላድንህ ነው የመጣውተኝ፣ ግን ደግሞ ያንተ ዕጣ ደረሰኝ ብሏል ማለት ነው ዳኒ ማለት ነው። እና ትሁት ይህን ነገር ያልተናገረችው ለቃሊብ ያልተናገረችው ነገሮቹን እንደሚያበላሸው በቃ ችኩል ነው ለነገሮቹ ማለት ነው። ከዚህ በፊት ሽማግሌውን ብሎታል ለነገሮቹ፣ ረጋ ብለህ አስብ፣ አትቸኩል፣ ነገሮችን አታበላሽብኝ እያለ ሽማግሌው የሚሰቃይበት ታይም ሳይሆን እንዲሁም ደግሞ ቴና እና ዳኔ የሚሰቃዩበት ታይም ነበረ ማለት ነው ግን በማን መሸወድና በማን ችኩልነት ነው እንደዚህ የሆነው? ሽማግሌው እንደዚህ ስቃይ ሊደርስበት ይቻለው ማለት ነው። በቃ ሌብ ነው ቃሌብ ለነገሮቹ በተለይ ማለት ነው ሄዶ መናገርና በቃ ከተናገረም እንደዚህ እንትን ካሉ መፍትሄዎች ይመጣሉ ብሎ ስለሚያስብ ነው እሱ በእርግጥ ማለት ነው። አባቱም ተጨናንቆ ስለሚያየው እንደገናም እሱም በራሱ ቤት ነፃነት ስላልተሰማው እና ነገሮቹ በሙሉ ዝብርቅርቅ ስላለ ተሎ ይህን ነገር መቋጨት ስለፈለገ ነው ደግሞ ደጋግሞ አባዬ ይህን ነገር ተሎ እንቋጨው በማለት ሲጠይቅ ነበረ። እንግዲህ የሽማግሌውም የእነሱን ነፍስ እንዲጨነቅ እፈልጋለሁ። በፍጹም አሁን መሆን የለበትም በቃ እኛ እንዳወቅነ እራሳችን መናገር አለብን እነሱ እንደሚጫወቱብን እኛም ደግሞ እንጫወትባቸዋለን የእነሱን ነፍስም እኛ እናስጨንቃቸዋለን የሚለው ሀሳብ ነበረው እንግዲህ ሽማግሌው ማለት ነውና ያ ሁሉ ቀርቶ አሁን ላይ እንግዲህ ሽማግሌው እጅግ በጣም በሚያሳዝን ሁኔታ ተጎድቷል ማለት ይቻላል ማለት ነው እንግዲህ ለስንት ቀን ነው ለሁለት ቀን ለሶስት ቀን ከዚያ ወንበር ላይ አድርጎ እንግዲህ አጋዡ ሲደበድበውም እንደዚሁም ደግሞ በአግባቡ ራሱ ምግብ እየሰጠው አይደለም። ትሁት ራሱ ስትል ነበር አባዬ የት ነህ ምግብስ ምን እየሰጡ የሆነ እያለች ስታስብለት ነበረ ማለት ነው። እንግዲህ ትልቅ ሰው ከመሆኑ አንጻር ማናቸውን ምግብ እንኳን ሊበላ አይችልም ማለት ነው እና እጅግ በጣም ነው የሚያሳዝነው። በነገራችን ላይ ማለት ነው ወጣቶች እንዳሉ ሆኖ ሽማግሌው ግን በተለይ አጋቹ ራሱን በመጠው ሰዓት እኔ ሽምቅቅ ነው ያልኩት። ያው ድራማ ነው፣ በእርግጥ ግን ደግሞ እንደ እውነት አድርገን ነው የምናስበው ማለት ነው እና ከዚያ አንጻር ነው እንግዲህ ቃሌ ቢያሰበው ነገር ምንድን ነው? አባቱን ለማስፈታት ወይንም ደግሞ አባቱ እንዲመጣ የፈለገው ነገር አንደኛ አማራጭ የወሰደው ቴናን ለማገት ነው ማለት ነው። እና ቴና ወደ ቤት ስትመጣ እንደምንም አድርገሽ እንድትቆያ አድርጊያት ብሏት ነበር ማለት ነው። ቃሊም እንደምንም አድርገሽ አቆያት፣ እኔ ደግሞ የሚያስፈልጉ ማቴሪያሎችን ነገሮችን በሙሉ ገዝቼ መጣለሁ። ትሁት እንደዚህ አማራጭ ነው። በቃ ይሄ አማራጭ ነው፣ አባይን እንዲመጣ አማራጭ ወይንም ደግሞ ያለበትን ነገር የምትነግርብን አንደኛ አማራጭ ነው ብሎ ነግሯታል ማለት ነው። እችን ላይ ቃሌ የወሰደው ነገር በጣም አሪፍ ነበር ማለት ነው። ምክንያቱም እውነት እንዳለው ቴናን ቢያግታትና ቢያስለፈልፋት በእርግጠኝነት ማለት ነው፣ እልህ ካለያዛት በስተቀር አባዬ ያለበትን ቦታ ትጠቁማለች፣ ታሳያለች ብዬ አስባለሁ ማለት ነው። እና አቃሪብ አማራጭ ነገር የወሰደው በጣም አሪፍ ነው። በነገራችን ላይ ሽማግሌው ራሱ በጣም እያሰበ ነው። ምክንያቱም ለምንድን ነው ልጅ ያልመጣው? ጭራሽ ቃሊብና ትሁት እንደሚያውቁ አባዬ እንደታገተ እንደሚያውቁ እንግዲህ ዳኒ ነግሮት ነበረ ማለት ነው። እና እያወቀ እንዴት ልጄ አስቻለው እንዴት ዝም አለኝ እያለ ነበር ሽማግሌው ማለት ነው እና አሁን ላይም ትሁት በዚህ መልኩ ሄዳ አድ ነው አንተ ለምን አልመጣህም ለምን አላዳንከኝም ብሎ በእርግጠኝነት ቃሌብን ራሱ የሚናገረው ይሆናል። ግን ደግሞ እሱን እንዲሄድ ስላልፈለጉ ነው ለነገሮቹ ችኩል ስለሆነ የሆነ ነገር እንዳይፈጠር በማለት እንግዲህ ትሁትም ለቃሌብ ሳትናገር ቀጥታ ሽማግሌውን ለማትረፍ ሙከራ አድርጋለች ማለት ነው። ይህን ነገር ያደረገችው በሷ በእሷ ቦታ ማለት ነው ቃሌብ ከሆነ እስር ቤት እንደሚገባ እና ሆነ ነገር እንግዲህ ይብን ራሱ ቲናን ራሱ ሲያስፈራራት የነበረው የአባዬ ብቸኛ ንብረት ምን ይመስልሻል አሁን ቤት ውስጥ ያለው እያለ ሽጉጥ ነው ማለት ነው። እና ሽጉጥ እዛ እንኳን ቢሄድ ማለት ነው የሰው ህይወት ያጠፋል። ከዚያ እሱ እስር ቤት ይወርዳል ማለት ነው። እና ከዚያ ከዚያ አንጻር ነው በእርግጠኝነት ትቦትም ሳትናገር ሄደው እንዲሁም ደግሞ ሽማግሌውም ያው ይረዳዋል ብዬ አስባለሁ ማለት ነው። ወደፊት ማለት ነው በእርግጠኝነት ዳኒ እና ትሁት ከዚያ ውስጥ ማለት ነው ሽማግሌውን እዘው ከመጡ እጅግ በጣም እንግዲህ ሽማግሌውም ለጊዜው ቢናደድበትም ቃል ይብል ግን ይረዳዋል ብዬ አስባለሁ። በነገራችን ላይ እኔ በጣም ያሳስበኝ ነገር እንደወ ታውቃላችሁ በቃ አሁን ሽማግሌው ካለበት እስኪ ትሁትም እንዲሁም ዳኒ አወጡት እንበል ማለት ነው። ግን እንደው ቴና አይኗን እንደው ጥብ አድርጋ ከዚያ ቤት በድጋሚ ትገኛለች ወይንስ ደግሞ በጣም ተደጋጋሚ ጥፋት አጥፍተዋል? በነገራችን ላይ ዳኒም እንዲሁም ደግሞ ቴና ማለት ነው ተደጋጋሚ ጥፋቶች አጥፍተዋል። በተለይ ቴና ደግማ ደጋግማ በጣም መጥፎ ነገሮችን እየሰራች ነው። ያውም የእነሱን ነፍስ የሚጎዳና በነፍስ የሚያደራደር ነገሮች ነው ስታደርግ የምናያት ማለት ነው ከኔ ውጪ ሰርዷ ይብቀል ነገር ነው የምትሰራው ማለት ነው። ምክንያቱም እራሷ ደስተኛና ራሷ የፈለገችውን ነገር ካገኘች ስለሰው ምንም አይነት ነገር አትጨነቅም ማለት ነው። ዳኒ ደግሞ ያው ይጨነቃል፣ ምክንያቱም በቃ የሰው ነፍስ እንደዚህ መሆን የለበትም። ለምንድን እኛ መጣንባቸው እንጂ አልመጡብንም። እኛ እኮ ነን ወደ እነሱ ጋር የመጣ ነው። እኛ እኮ ነን ገንዘብ ፈልገን እንደዚህ የምናሰቃያቸው። ስለዚህ እነሱ ምን አድርገው ነው? ጭራሽ ስለ ነፍስ ማጥፋት ራሱ የምታወሪው ምን ሁኖች ነው? እያለ ከዚህ በፊት ነፍስ ገልሽ ታውቂያለሽ? እንዲህ አንቺ ምንድን ነው እንደዚህ ያክል እያለ ደግሞ ደጋግሞ እንግዲህ ከጭካኔዋ አንጻር ማለት ነው ሲጠይቃት ነበረ ቲናን ማለት ነው። እና አሁን ሽማግሌው ከወጣ በኋላ እዚያ ቤት ትቀመጣለች ወይንስ ደግሞ አትቀመጥም? አይን እንትን ብላ እኮ ትቀመጣለች። በእርግጠኝነት ግን ደግሞ መቀመጥ የለባትም በቃ ትሁት። የመጨረሻ ቲና ማለት ቲና የመጨረሻ እዚያ ቤት የምትወጣው ነገር ነው ብዬ አስባለሁኝ። ምክንያቱም አሁን ላይ ይብን እራሱ አሁን ላይ እንዲሁ ዝም ብሎ ቃሌብ የታገሳት እና እዚያቤት እንደፈለገች ወጥታ የምትገባው አባቱ ይብን ታግቶ ነገሮቹን እንዳላበላሽ ብሎ ነው ማለት ነው። ያው ትሁትም አስጠንቅቀው ስለሆን በቃ ምንም አይነት ጸባይህ እንዳይቀየር እንደዚሁ እንደለመድከው ቀጥል፣ አባይን እስከምናገኝ ድረስ በእጃችን እስከምንይዝ ድረስ እንደዚያ መሆን አለበት ብለው ነው ማለት ነው። እና በእርግጠኝነት እሷም ትወጣለች ብዬ አስባለሁ። ግን ደግሞ ሚስቱ ነች አልተፋታችም። ብቻ በጣም ነው የሚያሳስበው። እስኪ እሱን ፓርት አብረን የምናይ ይሆናል ማለት ነው። ግን ደግሞ ዳኒ የሽማግሌውን እሱን ሊያድን እንደመጣና ይሄ ሁሉ የሚከፍለው ላንተ ነው አባዬ ብሎት ነበር ማለት ነው። ግን ደግሞ ማስመሰል ስላለበት ላጋቹ በጣም ብዙ ነገሮች ዳኒ ሲናገር ነበረና ሽማግሌው እጅግ በጣም ገርሞት ነበር። አንተም ልትገሌ መጣህ እንዴ ብሎት ነበር ማለት ነው። እኔ ልገልህ አልመጣሁም አባዬ፣ እኔ ላድንህ ነው የመጣሁተኝ እንደ ልገል ብመጣ ለምን እንደዚህ ያክል እንትንላለሁኝ? እኔ ኮ ማስመሰል ስላለብኝ ነው እንደዚህ የምናገረው። ቤት ብዬ ነው አንተን ላጠፋ የምችለው። አንተ ኮ በጣም ደግ አባት ነ እያለ ሲናገር ነበረ ማለት ነው። እኔ ምንም ያክል ገንዘብ ብፈልግም፣ ግን ደግሞ የሰው ህይወት መጥፋት እንደሌለበት ነው የማምነው። አባዬ ይህን ነገር አላደርገውም። ስለዚህ እኔ ለእነሱ ማስመሰል ስላለብኝ ነው እውነቱን ብነግራቸው አንተን ላድን እንደመጠው ሙና ብነግራቸው ባላስመሰል እንደዚህ ቃላቶችን ባልደረድር አጋቸው አይደለም። ቴና ራሱ አትለቀኝም ትገለኛለች። ዝም አትለኝም ብላል ማለት ነው። እና ያው ዳኒን ብትወደውም ብታፈቅረውም የሆነ በገንዘቧ መልኩ ማለት ነው። የሆነ ስህተት ከመጣ ከመግደል ወደ ኋላ እንደማትል ማለት ነው። የቲናን ክፉነት እንግዲህ ሲናገር ነበር። እውነቱን ነው። በጣም ገንዘብ ትወዳለች። በጣም ወዳጅ ነች ማለት ነው። በነገራችን ላይ ዳኒን ራሱ ምን ብለዋለች ከዚህ በፊት ከአንተ ጋር መሆን ራሱ እዚህ ጋር መቆም አለበት። ከአንተ ጋር ሁኛ የሁት ግን ደግሞ ያለ ገንዘብ ምንም አይነት ህይወት ደስ አይልም። ስለዚህ የግድ ከአንተ ጋር ለመኖር ምን መኖር አለበት? ገንዘብ መኖር አለበት ብላለች ማለት ነው። እና ገንዘብ ሲኖረው ነው ከሱ ጋር ራሱ መኖር የምትፈልገው። ስለዚህ ዳኒን ራሱ ለሆነ ነገር ለገንዘብ ቢሏት ራሱ ዳኒን ራሱ አሳልፋ ራሱ ትሰጠዋለች ማለት ነው። ግን አጋቹ ልክ ዳኔን አግቶት ምናምን በነበረበት ሰዓት ልክ ስታየው ማለት ነው። በነገራችን ላይ ገና ፊቱን ፊቱን ሳይገልጠው እራሱ አላየ እንትን አላወቀችም። እንደት ነው ማወቅ ማይቻለው? በነገራችን ላይ ማወቅ ይቻላል። የግድ ፊቱን ስላየን ብቻ አይደለም አንድ ሰው ማለት ነው ግን እንዳላወቀ ቁጭ ብላ ነበረ። ልክ ደግሞ አጋቹ ፊቱን ሲፈተው ምናምን ነገር ስለዚ እንዴ ዳኒ ምናምን ነገር ፍቅረኛ የኮኑ ተሳስቶ ነው ይቅርታ አድርግለት ምናምን ነገር ብላ ነበር አጋቹን ማለት ነው። አጋቹ ግን ኖ አይቻልም ። እኔ ነገሮችን ስራዎችን በጥንቃቄ ነው የምሰራው። አንቺ ግን ነገሮችን በሙሉ ታበላሽብኛለሽ። እዚህ በኋላ እንኳን ፖሊስ ቢይዘን እኔን የምማቀቀው እንጂ አንቺ አደለሽም። ለምንድን ነው ነገሮችን በሙሉ እንደዚህ የምታጋልጭኝ? እኔ እንደዚህ እስከዚህ አይነት ነገሮችን ሰልቼ አላቅም። አንቺንሽ እንደዚህ ነገሮችን የምታጋልጭው ስለዚህ እሱም አይወጣም ከዚህ ነው የሚሆነው ብሏት እንግዲህ ያው ዳኒም እንዳልወጣና እንደዚው እንደ ሽማግሌው እንደታገተ ነው ማለት ነው እና አላስወጣቸውም፣ ይብነሱን ብላ ተጨማሪ ብር ጠየቃት። ተጨማሪ ብርም ሰጠችው። ግን ደግሞ አሁንም ያስፈልገኛል ብር አንጭ እያለ ሲጮፍባት ነበር ማለት ነው። እንግዲህ በመጨረሻ ማለት ነው ትሁት ጀግናዋ ማለት ነው ተከትላቸው ሄዳለች። ቴናን ተከትላቸው በመሄድ እንግዲህ ያው አጋቹን እራሱን ብለዋለች ማለት ነው። በነገራችን ላይ እንደውም መነሳት እንደማይችል እዚያ እራሱ ላይ ተንቃለችው። ተሎ የመነሳት እንትኑ እንኳን የለውም ማለት ነው እና እሱ እስከሚንደፋደፍ ድረስ በእርግጠኝነት ሁላቸው ሶስታቸው ማለት ነው ዳኒም፣ እንዲሁም ደግሞ ሽማግሌው፣ ትሁትም በአስቸኳይ ይወጣሉ ብዬ አስባለሁኝ። እንግዲህ ቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል። ግን ደግሞ ይሄ ሁሉ ነገር ሰው ራስ ሰርቶ ማግኘት መቻል አለበት። ለገንዘብ እንደዚህ የሰው ገንዘብ ለራስ ለማድረግ እንደዚህ መጣር የለበትም። በቀባ ጭሩ ማለት ነው። ክፉ ከመሆን ደግ መሆን ይሻላል ነው ያው ክፉ የሰሩ ሰዎች መጨረሻቸው መውደቅ ስለሆነ ማለት ነው። እና ውዴ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛል። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።